ተከበራችሁ የቱ ቪላ ሚዲያ ተከታታዮች እንዴት ናቸው? ባላችሁበት ሰላም ይብዛ። ዛሬ ስለ ጉበት በሽታ ይሆናል የምንነጋገረው። የጉበት በሽታ ማለት በተለምዶ የወፍ በሽታ የሚባለው የጉበት በሽታ ምንድን ነው? የጉበት ቁስለትን ሊያመጣ የሚችል የበሽታ አይነት ነው። ይህ የጉበት በሽታ የተለያዩ የጉበት በሽታ አይነቶች አሉ። ከነዚህም ውስጥ አንድ በአንድ ዘርዝረን የምናያቸው ይሆናል ማለት ነው፣ በቀጣይ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ወደ ቀጣው ፕሮግራማችን እንቀጥላለን አመሰግናለሁ በተለምዶ በሽታ ሄፓታይተስ ቫይረስ የሚባለው የተለያዩ ምልክቶች አሉ ይህ የጉበት በሽታ ሁለት አይነት ነው ስር የሰደደና አጣዳፊ ጊዜያዊ ነው ስር የሰደደ ከስድስት ወር በላይ ቫይረሱ በውስጣችን ከቆየ ይህ ስር የሰደደ የጉበት በሽታ አይነት ነው ጊዜያዊ አጣዳፊ የጉበት በሽታ አይነት ደግሞ ከስድስት ወር በታች በሆነ ቫይረሱ በውስጣችን ከቆየ ማለት አንድ ሰው ጉበት በሽታ አለበት የምንለው የተለያዩ ምልክቶችን ሲያሳይ ነው። ከነዚህ ምልክቶች ውስጥ የቆዳ ቢጫ መሆን፣ የአይን ቢጫ መሆን፣ ተቅማጥ ማስቀመጥ፣ ክብደት መቀነስ፣ የምግብ ፍላጎት መቀነስ፣ እንዲሁም ከፍተኛ የሆነ ድካም የሚያሳይ ከሆነ ሰውዬው ይህ በጉበት በሽታ ተጠቅቷል እንላለን ማለት ነው። አንዳንድ ሰዎች ግን የምልክት ሊያሳዩ ይችላሉ። ብዙ አይነት የጉበት በሽታ አይነቶች አሉ። ወደ ስድስት የጉበት በሽታ ቫይረሶች አሉ። እነዚህም ሄፓታይተስ ኤ፣ ሄፓታይተስ ቢ፣ ሄፓታይተስ ሲ ሄፓታይተስ ዲ ሄፓታይታስ ኢና ሄፓታይታስ ጂ ናቸው። ኮመን የሚባሉት ሶስት ናቸው። እነሱም ሄፓታይታስ ኤ ሄፓታይታስ ቢና ሄፓታይታስ ቫይረስ ናቸው ማለት ነው። እነዚህ ቫይረሶች በከፍተኛ ሁኔታ ጉበታችንን ሊያጠቁ የሚችሉ የጉበት በሽታዎች ናቸው። ይህ ሄፓታይታስ ኤ የሚባሉ የእያንዳንዳቸው ቫይረሶች የራሳቸው የሆነ የመተላለፊያ መንገዶች አላቸው። ይህ ሄፓታይታስ ኤና ሄፓታይታስ ኤ የሚባሉት የጉበት በሽታዎች የሚተላለፉት በተበከለ ምግብና ውሃ አማካኝነት ነው ማለት። ከዚህ በሽታ ለመከላከል ንጹህ የሆኑ ምግቦችና መጠጦችን፣ የመመገቢያ እቃዎችን ንጹህ በማድረግ ይህን በሽታ መከላከል ይቻላል። ይህ በሽታ ብዙ አደገኛ አይደለም። ሄፓታይታስ ኤ የሚባለው ቫይረስ የራሱ የሆነ ሕክምና አለው። ሕክምናውን በስርዓት ከወሰድን መዳን እንችላለን ማለት ነው። ሌላኛው ቀጣዩ ሄፓታይታስ ቢ ቫይረስ ነው። ብዙውን ጊዜ የሚተላለፈው በሴክሽዋል ትራንስሚቴሽ ልቅ በሆነ ግብረ ሥጋ ግንኙነት ሊተላለፍ ይችላል። ሌላኛው ደግሞ ከእናት ወደ ልጅ በእርግዝና ጊዜ ሊሆን ይችላል። ከእርግዝና በወሊድ ጊዜ ሊተላለፍ ይችላል ማለት ነው። ኢንፌክቲቭ በሆኑ ምላጭ፣ መርፌ፣ የጥርስ ብሩሽ እንደዚህ እኛ ሊያደሙ እና ደም እላቸው ላይ ሊሆን የሚችሉ ነገሮችን በተጠቀመ ጊዜ በእነዚህ ምክንያቶች ሊተላለፍ ይችላል ማለት ነው። ሌላው በሳሊባ በምራቅ ሊተላለፍ ይችላል። በፈሳሽ ነገሮች ሊተላለፍ ይችላል። ይህን በሽታ ለመከላከል ማድረግ ያለብን እንግዲህ አንደኛው በሴክስ ወይም ልቅ በሆነ ግብረ ስጋ ግንኙነት የሚተላለፍ ከሆነ ራሳችንን ከዚህ ነገር ሴቭ ማድረግ ማለት ነው። እንዲሁም ሁለተኛ ከእናት ወደ ልጅ የሚተላለፍ ይህ እንግዲህ መከላከያ መንገዱ ወደ ሆስፒታሎች በመሄድ በእርግዝና ጊዜ ክትትል ማድረግ አለብን ማለት ነው። ክትትል ካደረግ እንግዲህ የተለያየ የሄፓታይተስ ምርመራዎች አሉ። ያ ምርመራ ከተደረገ በኋላ እናቲቱ ነፃ ከሆነች በክትትሉ ላይ አማካኝነት ከልጁ ወደ ከእናት ወደ ልጅ እንዳይተላለፍ ቁጥጥ ይደረግበታል ማለት ነው። ሶስተኛው ምንድነው? በተበከሉ ሰለታ ነገሮች እንደ ምላጭ እንደ መርፌ ያሉ ነገሮችን በጋራ አለመጠቀም ነው ማለት ነው። ክትባቶችን መውሰድ ነው። ልጆች እንደተወለዱ ክትባት እንደወደው እንደተወለዱ በ24 ሰዓት ውስጥ ክትባት ይሰጣቸዋል። ከዛም በኋላ ከአርባ አምስት ቀን በኋላ ለሶስት ተከታታይ ወራት ክትባት የተሰጣቸው ለአራት ጊዜ እና በዚህ ቫይረሱን መከላከል ይቻላል ማለት ነው። ለአዋቂዎች ከአንድ ዓመት በላይ ለሆኑ በየወሩ አንዳንድ ጊዜ ከወሰድ በኋላ ለሶስተኛ ጊዜ በስድስት ወር ጋር ይህን ክትባት ይወስዳሉ ማለት ነው። ይህም ለብዙ ጊዜ ቫይረሱ እንዳይዛቸው ራሳቸው መከላከል ይችላሉ ማለት ነው። ሌላኛው ሄፓታይተስ ሲ ቫይረስ የሚባለው ይህ ብዙ ጊዜ የሚተላለፈው በተበከሉ በሆኑ ስለታም ነገሮች ነው ማለት ነው፣ እንደ ምላጭና መርፌ ያሉ። ይህ በሽታ ብዙ ጊዜ ምልክቶች አያሳይም። ብዙ ጊዜ ስር ከሰደደ በሽታ አይነቶች የሚመደብ ነው። አስፈላጊውን የሕክምና ክትትል በመውሰድ መዳን ይቻላል ማለት ነው። የተከበራችሁ አድማጮቼ፣ በተጨማሪ ሌሎችም የጉበት በሽታ አይነቶች አሉ። በቀጣይ እንዲሰራላችሁ የምትፈልግ ከሆነ ኮሜንት ላይ አሳውቁኝ። አመሰግናለሁ። መልካም ጊዜ።